ሰላም ጤና ይስጥልን። የተወደዳችሁ የአርቲንደርዝ ሚዲያ ቤተሰቦች እንደምናላችሁ። ይህ ጥበብና ጤና ነው። የዚህ ቻናል ሁለት ዓላማዎች አሉ። የመጀመሪያው ህክምናን ወደ ማህበረሰቡ አውርዶ እንደ ሌሎቹ ሰብጀክት ማተሮች፣ እንደ ፖለቲካዊ፣ እንደ ማህበራዊና ኢኮኖሚያዊ ጉዳዮች ሰዎች የሚወያዩት ሰብጀክት ማተር ማድረግ ነው። የዚህ ቻናል ኦልቲሜት ኦብጀክቲቭ ማለት ነው። ያ ማለት ህክምና ማንኛውም ሰው ሳይታመም ግድ ሰጥቶት ለውይይት ክፍት የሆነ የሚወያየው የሚከራከርበት፣ አንዳንድ ጊዜ ደግሞ እንደ ፈን የሚያገለግል በጣም ቅልል ያለ ዲስፕሊን ማድረግ ነው። ያ ማለት ከህክምና ተቋማት አውጥቶ እያንዳንዱ ቤት ጓዳ ውስጥ ገብቶ እንደ ሌሎቹ ማህበራዊ ጉዳዮች ለውይይት ክፍት የሆነ ዲስፕሊን ማድረግ ነው። ይህ በጣም የቻናሉ የተመሰረተበት ዋና ዓላማ ነው ማለት ነው። በሁለተኛ ደረጃ ይህን ለማድረግ ሚሊዮን ሰብስክራይበሮችን እንጠብቃለን። በብዙ ሺህ የሚቆጠሩ ሰዎችን ማግኘት እንፈልጋለን እና ይህን ስናስብ በስቱዲዮ ብቻ ቁጭ ብለን ያን የምናሳካል መሰለንም። ስለዚህ ከስቱዲዮ መውጣት ያስፈልጋል። ወደ ኮሚኒቲ ሜዲያ ያስፈልጋል። ስለዚህ ዛሬ ሶስት ጥያቄዎችን እዬ ከስቱዲዮ ወጥተን ወደ ኮሚኒቲ ሄደናል። ኮሚኒቲውን ጠይቀናል። በየትኛውም የእድሜ ካታጎሪ ያሉ ሰዎችን፣ እናቶችን፣ አባቶችን ህፃናቶችን አናግረናል። በዋናነት ሶስት ጥያቄዎች ነው እየሄድኩት ብያቸዋለሁ። የመጀመሪያው እናቶች ከወለዱ በኋላ መቼ ነው ግንኙነት መጀመር ያለባቸው ብለን ማህበረሰቡን መጠየቅ ይችልናል። እና በጣም ኤክሳይትድ የሚያደርግ መልሶችን ማግኘት ይችልናል ግን አጠቃላይ እናንተ የምትመለከቱት ቢሆንም የኛ የአርቴንደርዚ ሚዲያ ግምገማ ግን ሴቶች ከወንዶች በተሻለ ስለ ስነ ተዋልዶ ጤና እውቀት እንዳላቸው ማየት ይችለናል ማለት ነው። ስለዚህ ያየነው ኢንተርቪው የተለያየ መልስ ቢኖረው፣ እንደ አርቴንደርዚ ሚዲያ ደግሞ አጭር ሰመሪ ትክክለኛ መልስ እንሰጣለን ማለት ነው። በሶስተኛ ኮሚኒቲውን የጠየቅነው ጥያቄ እሺ ጡት ማጥባት እርግዝናን ይከላከላል ካል ለምን ያክል ጊዜስ ነው የሚከላከለው ብለን ጠይቀናል ጡት ማጥባት እርግዝናን ይከላከላል ወይ ከተከላከለ ለምን ያክል ጊዜ ከሁለት ዓመት በኋላ ጡት ማጥባት ጡት ማጥባት እርግዝናን ይከላከላል አለች ነው የምታስበው ጡት ማጥባት እርግዝናን እንደሚከላከል አቃለሁ አይከላከልም አይከላከልም አርግዘውም ያጠባሉ ማለት ነው ጡት ማጥባት እርግዝናን ይከላከላል ወይ ለምሳሌ አሁን እናቶች ጡት ማጥባት እርግዝናን ይከላከላል? ከተከላከለስ ለምን ያክል ጊዜ? ሴቶች ጡት ማጥባት ያቆሙ መቼ ነው እርግዝና የሚጀምሩት የሚለውን ልትመልስ ነው። ከሁለት ዓመት በኋላ ጡት ማጥባት ያቆመ

ጡት ማጥባት እርግዝናን ይከላከላል ብለሽ ታስቢያለሽ? ወይ ከሆነ ደግሞ ለምን ያክል ጊዜ ጡት ቢጠባ ነው እርግዝናን የሚከላከለው ብለሽ ታስቢያለሽ? ጡት ማጥባት እርግዝና እንደሚከላከል አውቃለሁ። ያው ግን እርግጠኛ ባልሆንም እስከ ስድስት ወር ባለው እኔ አሁን ጡት በማጥባት እጠቀማለሁ። በስድስት ወር ጡት የምታጠባ እርግዝና አይፈጠርም ብዬ አምናለሁ። እንደዛ ነው። አዎ፣ በጣም አሪፍ። ለምን መሰለሽ ይሄን የምጠይቅሽ አንዳንድ ጊዜ እናቶች ጡት ማጥባት እርግዝናን ይከላከላል ብለው ሳያስቡት ልጅ እንዳይወልዱ ማስተማር ነው። ይሄን ደግሞ ልምዳቸውን በአካባቢ እየጠየቅም ስለሆነ ሌላ አይደለም፣ እውነት ነው። ግን ጡት ማጥባት እርግዝናን ሊከላከል የሚችለው ማለት ነው፣ የማጥባት ድግግሞሽህ ይወስነዋል። ያቱም በምታጠባበት ጊዜ አሁን ቢያንስ ከስድስት እስከ ስምንት ባለው በቀን ይመስለኛል ይመስለኛል፣ ለሊትን ግን አላውቀውም። ብቻ በተደጋጋሚ መጥባት መቻል አለበት ልጁ እርግዝናን ለመከላከል። በተደጋጋሚ ከጠባ እርግዝናን የመከላከል እድሉ ከፍተኛ ነው። ነገር ግን አንዳንዴ እንደዚህ ተጨማሪ ምግብ ከጀመረ በኋላ ግን በቃ ጡት በማጥባት እከላከላለሁ ብላ የምታምን ከሆነች ምናልባት ምግቡን ብቻ ትኩረት ተደርጎ በመሀል ላይ ቆራረጥ ስለሚችል ጽንስ ይፈጠራል ብዬ አምናለሁ። መቆጣጠሪያ ቢጠቀሙ ጥሩ ነው። መከላከያ በቃ አይ እንደ እኔ እምነት በቃ ልክ ወልዳ ግንኙነት ከጀመሩ በኋላ ቢጠቀሙ ምንም ችግር ቢያንስ ከሶስት ወር ለእነሱ በጣም ከባድ ነው። በጡት ብቻ መከላከል ተጨማሪ ምግብ ስለምንጀምር፣ እኔ መንግስት ሰራተኛ ነኝ። ተጨማሪ ምግብ ስለምንጀምር እንደገና ደግሞ ስራ ቦታ ላይ ስንሆን በጡት ማጥባት ብቻ መከላከል ስለማንችል የመጥባት ዱሬሽኑ ስለሚቀንስ ተጨማሪ የወሊድ መከላከያ ያስፈልጋል ብዬ አምናለሁ። ስለዚህ እናቶች የሚስማማቸውን የወሊድ መከላከያ መርጠው ሎቢ እንዲጠቀሙ የተሻለ ነው። በመጀመሪያ ጡት ማጥባት እርግዝናን ይከላከላል ታስብለች። ማጥባት እርግዝናን ይከላከላል ነው እኔ በማውቀው፣ ያው እንግዲህ ዝሮ እንጂ ብቻ

ያው በቃ በየሶስት ዓመት ምናምን መጠቀም ምናምን አልጀመርኩም። አላውቅም የነበረ በየሶስተኛው አዎ፣ በየሶስተኛው ማለት እኔ ዝሮ ዝሮ አዎ ወይ ሁሉንም አራቱ ልጆች ያው ታስባል። ያው እንደኔ ጡት ማጥባት እርግዝና ይከላከላል የሚሉ ጥያቄ ማጥባት እርግዝና ጋር የሚያገናኘው ነገር ያለ አይመስለኝም ጡት ማጥባት

ቢያንስ አሁን ለምሳሌ አንድ እናት ጡት ማጥባት ያለባት ከሁለት ዓመት እስከ ስድስት ወር ነው ተብሎ ከሁለት ዓመት ሊሆን ይችላል። እና በዚም ጊዜ ቢያንስ እስከ ሁለት ዓመት ስድስት ወር ሊከላከል ይችላል ማለት ነው በደንብ ካጠባች ይችላል ማለት ነው። በደንብ ማጥባት አለባት። ያ አዎ ያው ይጠመዳል ሆርሞኑ ኦቫሪ ከማምረት ወይም ደግሞ እዚ ወደ ማድረግ ላይ አዎ ወደ እሱ ይሄዳል ማለት ነው። እርግዝናን ይከላከላሉ አይከላከሉ፣ አርግዞም ያጠባሉ ማለት ነው። አርግዞም ያጠባሉ። ለምሳሌ አሁን አንዲት እናት ከስድስት ወር እስከ ሁለት ዓመትም ታጠባለች አይደል? ግን መከላከያ ሳይጠቀሙ አያረግዙም አይደል? አያረግዙም ተሰልፎ ተከላክሎላቸውን ጡት ማለት ልጁ እስከ ሁለት ዓመት ምናምን ባለው የሚጠባ ከሆነ ከዛ በኋላ ልታረግዝ ትችላለች። ካደረገች በኋላ ደግሞ ጡቷ እየደረቀ ላታጠባ ትችላለች። ስለዚህ ጡት የምታጠባ ሴት የወሊድ መቆጣጠሪያ መቼ ነው መጠቀም ያለባት? የወሊድ መቆጣጠሪያ ማለት ዲፖ ወይ ደግሞ ሌላ ክኒን ምናምን እንዳታረግዝ ከክርስትናዋ በኋላ ያሉ መልካም ቀን። የመጀመሪያ ጥያቄ ጡት ማጥባት እርግዝናን ይከላከላሉ? ጡት ማጥባት እርግዝናን ይከላከላሉ? ለምሳሌ አሁን እናቶች አንዲት እናት ከወለደች ቢያንስ እስከ ስድስት ወር ሕፃኑን ጡት በደንብ ማጥባት አለባት። ለዛ ጽንስ መፈጠር የለበትም። ማጥባቷ እስከ ስድስት ወር ይከላከልላታል። አዎ ይከላከልላታል። የምታጠባ ሴት እንደ ሰውነቷ ይለያያል። ከስድስት ወር በኋላ ሊፈጠርም ላይፈጠርም ይችላል። ከዛ በፊትም ሊፈጠር ይችላል። ነገር ግን ከዛ በፊት ቢፈጠር ጉዳት አለው። ህጻኖም እሷም ትጎዳለች ማለት ነው። በጣም አሪፍ ነው። ስለዚህ እናቱ ስከወለዱ በኋላ መቼ ነው የወሊድ መቆጣጠሪያ መጠቀም ያለባቸው? ቢያንስ ከአመት በኋላ ቢሆን ይመከራል። በጣም የሚገርሙ ድንቅ እናቶች የሚገርም መርስ ሰጥተውናል። በተቃራኒው ደግሞ ጡት ማጥባት እርግዝና ጋር ምን ያገናኘዋል ብለውም ጥያቄው ራሱ ፈንዳመንታል የሆነ ስህተት አለበት ያሉ ሰዎችም አሉ። ኤኒዌይስ ግን ጡት ማጥባት እርግዝናን ይከላከላል። በተለይ ለመጀመሪያቸው ስድስት ወር እርግዝናን የመከላከል እድሉ ከፍ ያለ ነው። ስለዚህ አንዲት እናት ጡት የምታጠባ ከሆነ በተለይ ኤክስኩሉሲቭ ብረስት ፊዲንግ የሚባለው ያ ማለት ልጅየው ምንም አይነት ሌላ ከጡት ተጨማሪ ነገር የማይወስድ ከሆነና በቀን ውስጥ ቢያንስ ከ8 እስከ 12 ቀንና ማታን ጨምሮ እስከ 8 12 ጊዜ የምታጠባ እናት ከሆነች ጡት ማጥባቷ እርግዝናን የመከላከል እድሉ ቢያንስ ከ98 በላይ ስቲል ግን እንደዛ ምኖ፣ ግን 2 ፌለር ሬት አለው ማለት ነው ለፐርሰንት እንደዛ ፍሪኩንት እያጠባች ተጨማሪ ምግብ ለልጇ አሳሰጥም ስቲል እርግዝና የመፈጠር እድልም አለው ማለት ነው። ነገር ግን እንደ አጠቃላይ እንደ አርቴ እንደዚህ ሚዲያ ምንድነው የምንመክረው ነው እስከ ስድስት ወርንስ ቆዩ አይደለ አንዲት እናት በጣም ኢፌክቲቭሊ ጡት ማጥባት የሚከላከለው እስከ ስድስት ሳምንት ድረስ። ስለዚህ እኛም አድቫይስ የምናደርገው እስከ ስድስት ወር ቀጥሉ ብለን ሳይሆን አንዲት እናት ከሁል በኋላ እስከ ስድስት ሳምንት ኢፌክቲቭሊ የምታጠባ ከሆነ እርግዝናን ይከላከልላት። ከስድስት ሳምንት በኋላ ግን እርግዝና የመፈጠር እድል በጣም ከፍተኛ። ስለዚህ ምን ማድረግ አለባት? የወሊድ መቆጣጠሪያ መጀመር ይኖርበት። አለበለዚያ የማርገዝ እድሏ ከፍ ያለ ነው። በተለይ እንደዚህ ወሩ እየጨመረ በሄደ ቁጥር እርግዝና የመፈጠር እድልና ጡት ማጥባት እርግዝናን የመከላከል አቅሙ እየቀነሰ ነው። ፓራዶክሲካል የሆነ ሊንክ ነው ያለው ማለት ነው። ስለዚህ ምናልባት ኢንተረስትድ የሆኑ ሰዎች ካሉ እንዴት ጡት ማጥባት እርግዝናን ይከላከላል የሚለው ላይ ትንሽ የሆነ በጣም ፊዚዮሎጂካል የሆነ ምላሽ ብሰጣችሁ ደስ ይለኛል። የተፈጥሮ የሆነ ምላሽ ማለት ነው ፊዚዮሎጂካል። የመጀመሪያው አንዲት እናት ጡት በምታጠባበት ጊዜ ልጁ የጡቷን ጫፍ ሳክል በሚያደርግ በሚጠባበት ጊዜ አእምሯ ላይ የሚመነጭ ሆርሞን አለ። ያ ሆርሞን ፕሮላክቲን ይባላል። ፕሮላክቲን አጠቃላይ ጡት እንዲመረት ነው የሚያደርገው። የእናቶች ጡት በመጠን በሳይዝ እንዲጨምር የሚያደርገው ይህ ፕሮላክቲን ሆርሞን ነው። ስለዚህ ፕሮላክቲን ዝቅተኛ የሆነች እናት ጡት ማምርቷ በጣም ዝቅተኛ ነው የሚሆነው። ስለዚህ ሳክል እየተደረገ በሄደ ቁጥር በተጠባ ቁጥር ከአእምሮ የሚመነጨው ፕሮላክቲን እየጨመረ ዳ ይጡቷ መጠን ፕሮዳክሽኑ የሚልክ ፕሮዳክሽኑ እየጨመረ ስለዚህ ፕሮላክቲን በተመረተ ቁጥር የሴቷ የስነት ዋሉን የሚቆጣጠሩ ሆርሞኖች አሉ። ጎናዶትሮፊን ሪሊዚንግ ሆርሞን የሚባለው አሉ። እነዛ ሆርሞኖች ፕሮላክቲን እንዳይመረቱ ያደርጋል። እነዚህ ቀደም ያልኳችሁ ጎና ጎናዶትሮፊን ሪሊዚንግ ሆርሞን የሚባሉት በሴቷ ፒቱታሪ ጢ የሚባል አለ። ከዛ ካልተመረተ እንቁልጢ እንዲፋፋና በየወሩ እንቁላል እንዲያኮርት እንዲያመርት የሚያደርገው ሆርሞኖች እንዳይመረቱ ይሆናል። ስለዚህ ከአእምሯ የሚለቀቅ ሆርሞን እንቁልጢ ውስጥ እንዲፋፋ በየወሩ እንቁላል እንዲመረት ካላደረገ በየወሩ የወር አበባ አታይም ማለት ነው። በየወሩ ከሴቷ ማህፀን ማለት በየወሩ ከእንቁልጢ ወደ ሴቷ ማህፀን የሚለቀቅ እንቁላል አይኖርም ማለት። ስለዚህ እንቁላሏ ካልተለቀቀች ደግሞ ሴቷ ምንም አይነት ግንኙነት ብታደርግ እርግዝና አይፈጠርም ማለት። ስለዚህ በጣም የሚገርም የሚገርም ድንቅ ነው ይሄ ጡት ማጥባት ከፕሮላክቲን ሆርሞን ጋር ፕሮላክቲን ሆርሞን ደግሞ አጠቃላይ የሴቷን የወርሃዊ ዑደት የሚቆጣጠሩ ሆርሞን ጋር ያለው ሊንኬጅ በጣም የሚደንቅ ነው። ይሄ ደግሞ ምንድን ነው የሚያሳየው ፈጣሪ ምን ያክል እጹብ ድንቅ አምላክ እንደሆነ ነው እኔ የምረዳው እንደዛ። ለምን ፕሮላክቲን ባይኖር ሴቷ ግንኙነት ባደረገችበት ጊዜ የማርገዝ እድል አላት። ስለዚህ አምላክ ልጆች ስፔስ ኖሯቸው ሳይጨናነቁ ጡት እየጠቡ እድገታቸው አካላዊና ስነ ልቦና እድገታቸው ሳይቋረጥ እንዲያድጉ ጡት በአግባቡ መጥባት አለባቸው፣ ልጅ ሳይወለድባት ያን ለማድረግ ብሎ ነው እንግዲህ ፈጣሪ ይሄን ያደረገው ብዬ ነው ማምነውና፣ በጣም የሚደንቅ ስነ ህይወታዊ ቅንጅት ነው ያለው የጡት አእምሮና አጠቃላይ የሴቷ የስነ ተዋልዶ ሲስተም የሚባለው ስርዓት የሚባለው ማለት ነው። እንደገና ይሄ ጡት ማጥባትም ከዚሁ ጋር አብሮ አንዲት እናት እያጠባች በሄደች ቁጥር ኦክስቶሲን የሚባሉ ሆርሞኖች ይለቀቃሉ። በጣም የፍቅር ሆርሞኖች የእናትን ባህሪ ዲተርምን የሚያደርጉ ነው። ያ ማለት እናት ልጇን ትወዳለች። እያጠባሽ በሄደች ቁጥር ልጇን እየወደደች ነው የምትሄደው። ለምን? ከአእምሮ የሚለቀቀው ይሄ የፍቅር ሆርሞን እየለቀቀ ይሄዳል። የምታጠባ እናት በነገራችን ላይ ከማታጠባ እናት ጋር ስታነጻጽ ለቤተሰብ ያላቸው ፍቅር በጣም የተለያየ ነው። የምታጠባ እናት ልጇን፣ ባሏን፣ አካባቢዋን ሀገሯን ማህበረሰቡን በጣም የመውደድ እድሏ በጣም ከፍ ያለ ነው ይህ እንግዲህ እጹብ ድንቅ አድርጎ የፈጠረው የሰው ልጆች ስነ ህይወታዊ መስተጋብር ስለሆነ ሁሌ አፕሪሼት አድርገዋለሁ የእናትን ባህሪ በዛ የተቃኘ ስለሆነ ስለዚህ የዛሬ ቪዲዮ ይሄን ነው የሚመስለው ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን በዚህ የህመም አይነት ቪዲዮ ብሰራልን ብላችሁ ታስቡ ብታስቀምጡልን ባየው በትንሽ ጊዜ ውስጥ ቪዲዮ የምሰራላችሁን የሚሆነው ተናይ ጊዜ ይሆንላችሁ